ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ፣ እንደምን ቆያችሁኝ? እነሆ ዛሬ ዕለት አርብ መጋቢት 19 2017 በኢትዮጵያ አቆጣጠር፣ ቴንቲ ኤት ማች ቴንቲ ቴንቲ ፋይቭ በግሬጎሪያን በጎርጎሳውያን አቆጣጠር መሰረት የጋት ውሎ አጫጭር መረጃዎች ወደ እናንተ የሚደርሱበት ሰዓት ነው። ዘወትር እንደምታደርጉት ላይክ አድርጉ፣ ለወዳጅ ቤተሰቦቻችሁ ጓደኞቻችሁ እንዲደርስ ሸር አድርጉ። ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ ጋት ሚዲያን ደግፉ እየደገፋችሁ ያላችሁ እጅግ በጣም አርጅ አመሰግናለሁኝ ሀሳብ አስተያየታችሁን ማካፈል እንዳትረሱ እንግዲህ ሌላው ሌላው አልኩ ገና በመጀመሪያው በስፋት ብዙ ጊዜ ስለ ፋኖ አንድነት ፋኖ ሊጠናከር ነው የጎንደር ወደ ሶስት ፋኖ አለ ጎንደር ላይ በዚሁ አጋጣሚ ጎጃም ላይ ሶስት ፋኖ አለ። አንድ ፋኖ እንዳለ ተደርጎ የሚወራው ወደዛ ውስጥ የመግባት እንኳ ያን ያለ ፍላጎት የለኝም። ሶስት ፋኖ አደረጃጀት አለ ጎጃም ውስጥ። ሸዋ የታወቁ ሁለት አለ በተናጠ ለመንቀሳቀስ የሚሞክር ሶስተኛ ፋኖ አለ። በተመሳሳይ ወሎ ውስጥ በፋንታሁን የሚመራ በፋንታሁን ሙሀቤ የሚመራ አንድ ፋኖ አለ ምሬ ወዳጁ የሚመራው ፋኖ አለ። ወደ ሰሜን ወሎ አካባቢ ኮሎኔል ፋንታውን ደ ወሎን ይመራል። ሌላ ደግሞ ያው ከዚህም ከዛም አማራንም ብለው ከየሰፈሩ ይሄዱና እዛ የተሰገሰጉ ነገር ግን ያው አንድ ጎናቸውን ወይ በእናት ወይ በአባት በነገራችን ላይ እንዲህ አይነት ብሎ በእናት በአባት እያሉ ዘር መቁጠር አስፈላጊ አይደለም። ግን ያለንበት የጎሳ የዘር ፖለቲካም አለ። ያ የጎሳ የዘር ፖለቲካ ደግሞ ቆጥሯቸው ወይ ባላቸው የሆነ ነገር ሆኖ ወይ በእናታቸው በአባታቸው ሆኖ ዘር እየቆጠሩ የሚለላኩ አሉ። ኤርትራዊ ዘር ኑሯቸው ለሻዕቢያ የሚሰሩ በኤጀንትነት አሉ። የወገኖቻችን የትግራይ ዘር ስላለባቸው ከውሃት ጋር የተመለመሉ የሚሰሩ አሉ። እና ያንን ይዞ የተደበላለቀ የፋኖ ተልዕኮ አማራን ነፃ ለዋጣ ነው የሚል ሪክልም በቃ መሪ ቃል ሊኖረው እንጂ በውስጡ ጥቅም አለ፣ የሃይማኖት ጉዳይ ያለበት አለ፣ የአውራጃ ጉዳይ ይዞ የሚንቀሳቀስ አለ። አሁን ከላይ ከነብዬ ዲቴል እነግራቸው አልፈልግም። ማፕ ያላችሁ አሉ። በቃ ጎጃምን ክልል ማድረግ አለብን፣ ሸዋን እንደዚህ አድርገን ክልል እናረጋለን፣ ወሎን ክልል እናረጋለን፣ ጎንደርን ክልል እናረጋለን የሚል ማፕ የሳሉ አሉ ካርታ የያዙ። ከዛ ካርታው ደግሞ የጎጃሙ ፋኖ ካርታ ከጎንደር ይወሰደዋል፣ ወደ ሶኮልድ ጎንደር ተብሎ የሚቀመጠው የጎንደሩም ይዞ የሚንቀሳቀሰው ደግሞ ጎጃም የኔ ነው የሚለውንም ያካትታል። በተመሳሳይ ሸዋ፣ በተመሳሳይ ወሎ። ይሄ የተበጣጠሰ የፋኖ አደረጃጀት አንድ፣ የጠራ ተልእኮ የሌለው የፋኖ አደረጃጀት ሁለት። የሻቢያ ፋኖ አለ። የሃይማኖት ፋኖ አለ። ከዚህ የሻቢያ ፋኖ የነበረው ይታወቅ። ህዋት ያደራጀችው ፋኖ አለ መንገድ መሪ የሆነ አሁን ደግሞ ህዋትና የህዋት የህዋት አንዷ አንጃና ሻቢያ አብረን እንሰራለን ሲል በጋራ ጆይንት ነው ለመንቀሳቀስ ይሞክራለ የሚሞክራለ የባለ ሀብት ፋኖ አለ። የግለሰቦች ፋኖ አሉ። የሃይማኖት አባቶች ፋኖ ይሄ ሁሉ የተበጣጠሰ የፋኖ አደረጃጀት በጋራ ወጥ የሆነ ህዝብ ጥያቄ ለማቅረብ አስቸግሯቸዋል። ከዚህ በፊትም በባለፈው የፌዴራል ጠቅላይ ሚኒስትር ፓርላማ በነበራቸው ቆይታ እንዳቀረቡት ሁሉም መደራደር ይፈልጋል። ሁሉም በነገራችን፣ ሽማግሌ የማይልክ እኛ አጀንዳችን ይሄ ነው ይህን ይህንን አድርጉልን እንደራደራለን የማይል የፋኖ አደረጃጀት የለም። በየሸጡ በየሸለቆ በየግራሩ ስር አልፎም አንዳንዴ አዲስ አበባም ጎንደርም ባህር ዳርም ደብረ ማርቆስም፣ ሞጣ፣ ሉማሜ፣ ደጀን በየቦታው ድርድሮች ይደረጋሉ። ባለሀብቶች አደራድራሉ። እንደዚህ ብሎ ይመጣሉ። ምንድን ነው የሃይማኖት አባቶች አደራድረን ከሌን አግኝተን እንዲንዲ ብለውናል። ያ ግን አይገለጽብን፣ አይነገርብን፣ ወደ ሚዲያ አይውጣ በድብቅብቅ ይሁንልን። ምክንያቱም የጎጃሙ ሲደራደር ይ የጎንደሩ ያወግዘዋል። የጎንደሩ ተደራደረ ሲባል የጎጃሙ ያጉዛል። በተመሳሳይ የሸዋ የወሎ ለምሳሌ በባለፈው ሰሜን ወሎ ዳውንት ዳውንት ሰሜን ወሎ ነው አይደለ የዳውንት ወረዳ ያ እዛ በነበረ ድርድር ከአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው የጎንደር ፋኖ የሸዋ ፋኖ ወይ መከታው ያሉበት ከጎጃምም እነማስረሻ ሰጤ የሚመራው የምስራቅ ጎጃም ፋኖ አካባቢ ያለበት እነዛው ነው እና ወደ ወልቃይት አካባቢ ደግሞ ያሉበት ሰብሰብ ብሎ ራሱን የአማራ ፋኖ ህዝባዊ ድርጅት እስክንድር ነጋ ይመራናል ምናምን የሚል ያው እዚያ እነሱ ድርድር አካሄዱ። ኢጋድ፣ የአሜሪካ ኤምባሲ ከአውሮፓ ህብረት ከአፍሪካ ህብረት በነበረበት ተስማሙ በቅድመ ድርድር በዚህ በዚህ ጊዜ ይህንን እንነጋግራለን ጥያቄያችሁን ይዛችሁ በጣም ኮንስትራክቲቭ የሚባል ነገር። ግን ወዲያውኑ ወዲያውኑ መረጃ ሲወጣ የለም፣ አልተደራደርንም፣ የተነጋገርነው ስለ ሰብአዊ አቅርቦት ነው፣ የተደራደርነው እንደዚህ ነው ወዘተረፈ የሚል ነገር ነው የመጣው። ለምን አንዱ አንዱን ያወግዘዋል፣ አንዱ አንዱን ያገለዋል? በወሬ ደረጃ እንደምታዩት ማህበራዊ ሚዲያ ላይ ፋኖ አንድ ሊሆን ነው፣ አንድ ሁኑ፣ ጫና ንፍጠር፣ ወዘተረፈ ይባላል። በተግባር ግን ፋኖ አንድ ቢሆን ጥቅማቸው የሚቀርባቸው ሰዎች አሉ። ለምሳሌ ለወሎ ፋኖ ገንዘብ እናሰባስባለን፣ የሎጂስቲክስ ትጥቅ ስንቅ የሚሆን ገንዘብ እናሰባስባለን ብለው ውክልና ያገኙ በስልሳ አርባ ስልሳውን ለራሳቸው አርባውን እዚህ ለፋኖ እንልካለን የሚሉት ሲላክም ደግሞ ለቤተ ዘመር ነው። አንዳንዴ ሰባ ሰላሳ አምሳ ምሳም ራሳቸውን ጄታ አድርገው የሾሙ አሉ። ለምሳሌ አሜሪካ ያሉ እነ ማዛ እነ ምሬ እንረዳለን ተስፋ የወልደ ስላሴ ደግሞ የጎጃም እንረዳለን ከጎጃም አንዱን ዊንግ ባህር ዳር ዙሪያና አገው ግምጃ ቤት አገውን፣ የአገው ልዩ ዞን ይዞ የሚንቀሳቀሰው እንረዳለን ይላል። ማዛም እንደዛ የጎንደርም ሌሎች አሉ። አንድ ከሆነ ምን ያመጣል? በአንድ እዙስ ከሆነ ገንዘቡን የሚሰበስበው አንድ ቡድን ይሆናል፣ የሚጠቀመው አንዱ ነው ማለት ነው። የተለያየ ኢንተረስት አለ፣ የአውራጃ ኢንተረስት አለ። አንድ ሊሆኑ አይችሉም። መንግስት ግን በተደጋጋሚ አንዳንዴ ማለት ሃይፖቴሲስን በቃ ከቢሆናል ሴናሪዮ ወጥቶ እኔም እኔ ስለማውቀው ላወራ እኔ በህይወት ያለው የሃይማኖት አባቶች እንደዚህ እንደዚህ የዚህን ፋኖ ከሌን አግኝተን ከነከሌ ጋር ግቢ ተነጋግረን ይሄን ይፈልጋሉ እናንተ እናርጉ ሲሉ፣ እሺ እኛ እናደርጋለን። ነገር ግን የበለጠ በጋራ ጥቅል ወደሆነ ሰላም እንድንመጣ እስቲ የጎጃም የፋኖ አመራሮችን ከጎንደሮች ጋር አቀራርቧቸው የጎንደሮችን ደግሞ ከሸዋ ጋር የሸዋን ከወሎ ጋር አቀራርቡና አንድ ይሁኑ የሚል መንግስት አቅጣጫን ሲሰጥ አስፈላጊውን በጀት አስፈላጊውን ሎጂስቲክስ እንሸፍናለን የሚል ሀሳብ አስተያየት ሲሰጥ ነው። ነገር ግን በሸዋ ለምሳሌ አንድ ስማቸው ጠፋኝ አንድ ሽማግሌ አንድ አደርጋለሁኝ ብለው ከዚህ የተሰጠን ተልእኮ ወስደው ከዛ አባቶች ከሄዱ በኋላ አባቶች እና የአካባቢ ባለ ሀብቶች ይህን ተነጋገሩ የጎጃምን አንዳረጋለሁኝ አሉ። ከዛ ያንን ጎንደር ድረስ ሄዱ። መጨረሻ ግን ራሱ ፋኖ ነው ይዞ ያሰራቸው። አንዳንዶቹ የሆነ እርምጃም ተወስዶባቸዋል የሚሉ አሉ። እሱ ኢት ማይት ቢ ፎልስ ክሌም ሊሆን ይችላል። ፋኖ አንድ እንዲሆን ወደ አንድ እንዲመጣ አንድ ከሆነ ወጥ የሆነ ጥያቄ ይኖረዋል። አንድ ከሆነ በወጥነትም ትዋገዋለህ፣ ውጊያም ከሆነ አንድ ከሆነ በወጥነት ትደራደራለህ። ቢያፈነግጥ ተቋማዊ አደረጃጀት ይኖረዋል፣ ውል ታስገባዋለህ። እነዚህ እነዚህ እነዚህ ነው። አንድ ከሆነ ቢፈልግ አሜሪካ ልትወስደው ትችላለህ፣ ቢፈልግ ጅቡቲ ይሁን፣ የፈለገው ሀገር ላይ በፈለገው አደራዳር ልትደራደረው ትችላለህ። አንደኛው አቡነ ከሌ አደራድሩኝ፣ አቡነ ከሌን ነው ማምናቸው ይልሃል። አንደኛው ከሌ የሚባል ባለ ሀብት ይምጣ ይልሃል። አንደኛው ደግሞ የለም እዚህ ሀገር ተቋም እዚህ የሚሰራ ከሌ የሚባል ሰው ነው የኔ ወኪል እሱ ይምጣ ይልሃል። ይሄ የተበጣጠሰውን ለማስወገድ መንግስት ከምንም እና ከማንም በፊት ቀድሞ የፋኖ አንድነት እንዲመጣ እንዲፈጠር ጥረት እያደረገ ነው። ጥረቱንም ማጠናክሮ ይቀጥላል። ያንም የሚያደርገው ዘላቂ መፍትሄ ለማምጣት ከየሰፈሩ፣ አሁን እኮ ወደ ወረዳም ድረስ ከወረዳም እኮ በቀበሌ ደረጃ አንዱ ፋኖ ነው። ልክ ወደ ሀይቲ የሀይቲ ሞዴል እኮ እየመጣ ነው። አሁን ሞጣ አካባቢ ያለ ፋኖ ወደ ደጋዳሞት መምጣት አይችልም። የደጋዳሞት ፋኖ ወደ ሞጣ ዝር ማለት አይችልም። የደጋዳሞት ፋኖ ወደ ዋሸራ፣ ወደ ቋሪት ወደማሄድበት እንደ ቫይስ ቨርሳ፣ እንደዚህ እየተፈጠረ ነው። ጎንደርን በተመሳሳይ እስቲ ወንድ ነህ ቋራ ከመጣ እኔ እውነት ሱሪ አልለበስኩም ቀሚስ ለብሳለሁ የሚል እርስ በርስ በየሰፈሩ ወር ለውርድስ ነው እየተፈጠረ ያለው ይሄ እንዲፈታ አንድነት እንዲመጣ ይ ይፈልጋል እንዲሁ አንዳንዶች ፋኖ አንድ ሊሆን ነው በቃ አለቀ ምናምን ወዘተረፈ የሚል ነገር አለ እና በዛ ሀሳቢ አታዙት አንድ ቢሆን ምንድን ነው ዩናይትድ ዊ ስታንድ ዲቫይድድ ዊ ፎል ነው እና በጋራ መሆን በጣም የሚፈለግ ነገር መሆኑን በዚህ ግንዛቤ እንዲያዝ ነው፣ ከፋኖ ጋር ተያይዞ ሁለተኛው። ምናልባት በትናንትናው ዕለት አንድ የኮንስትራክሽን ሪቪው ይወጣል፣ የኮይሻን በተመለከተ እንግዲህ። አንዱ ያው የኢትዮጵያ ኦሞ ሪቨር ላይ ከምትገነባው ውስጥ አንዱ የኮይሻ ሪቨር ነው። በዚህ ወደ 2.7 ቢሊዮን ዶላር የሚያወጣ እሱም ብቻም አይደለም። በጣም ወደ ታች ያው ብዙ ጊዜ የኦሞ ወንዝ በዚህ በገደሉ በሸለቆ ውስጥ ሲጠማዘዝ ይቆይና ወደ ጎረቤት ወደ ኬንያ ሊደርስ ሲል ነው ለጥ ያለ ሜዳ ላይ የሚፈሰው። ዝሮ ዝሮ ግን እሱ እንደተጠበቀ ሆኖ ከህዳሴ የኤሌክትሪክ ማመንጫ ከግራንድ ኢትዮጵያ ረሽንስ ዳም ከታላቁ ህዳሴ ግድብ በመቀጠል 1800 ሜጋዋት የሚያመነጭ ግዙፉ የሚባል አፍሪካ ውስጥ ካሉ ቶፕ ፕሮጀክቶች ውስጥ አንዱ የሆነው አሁንም በነገራችን ላይ በሚጠቀመው ቴክኖሎጂ በግንባታ ጥበቡ ወደኋላ ደግሞ እስከ 200 ስኩዌር ኪሎ ሜትር ይሸፍናል። ወደኋላ እንግዲህ አስቡ 200 ስኩዌር ኪሎ ሜትር ድረስ ወደ ኋላ ውሃው ይተኛል። ወደ 6 ነጥብ 8 አይ ቲንክ ቢሊየን ያ ሚሊየን ሊሆን አይችልም። ወደ 6 ነጥብ 8 ሚሊየን ሳይሆን ቢሊየን ኪዩቢክ ሜትር ውሃ የሚይዝ ነው። በዛ ላይ ለትራንስፖርት፣ ለጀልባ ትራንስፖርት፣ ለቱሪዝም ለአሳ ሀብት ልማት ለግብርና በተለይ በአካባቢው ላይ ላሉ አሁንም ላሉ ለወደፊትም ለሚገነቡ የኩራዚ ኦሞ የስኳር ፋብሪካዎች የመስኖ የሸንኮራ አገዳ ፋብሪካዎች ማለት ነው። ለእነዚህ አስተዋጽኦ የሚውል ለአሳ እርባታ ለቱሪዝም አስተዋጽኦ ያለው ግንባታው ስልሳ አምስት ፐርሰንት ደርሷል። በነገራችን ላይ ይህንን ወደ ኋላ ያለውን ሁለት መቶ ስኩዌር ኪሎ ሜትር ላይ የሚተኛውን ውሃ እሱን ተጠቅመው ልክ ግልገል ጊቤ ላይ እንዳለው አሁን ኮይሻ አንድ ሁለት ሶስትን የመስራት የአዋጭነት ጥናት ወይ ፊዚቢሊቲ ስተዲ እየተካሄደ ነው ይሄ 65 ፐርሰንት ደርሷል እንግዲህ ያው መሀል ላይ ቁሞ ነበረ ለውጡ ከመጣ በኋላ ነው እንደገና ከዜሮ ከተነሱ ፕሮጀክቶች አንዱ ነው ግንባታው ተጀምሯል ተባለ የመሰረት ድንጋይ ተቀምጧል ነገር ግን እንደ ተጀመረ ነው የሚታወቅ፣ ግን የቆመ ፕሮጀክት ነው። የመጀመሪያው ገንዘብ ተፈልጎ ካሳ ሁሉ ተክፍሎ የተጀመረ ነው። እሱን ጎን ለጎን ከመስራት ባለፈ ሌላ ተጨማሪ አራት የመስኖና የኤሌክትሪክ ማመንጫ ግድብ ለመስራት የአዋጭነት ጥናት የገንዘብ ማፈላለግ ስራም እየተካሄደ ነው። ይሄ ኮንስትራክሽን ሪቪው ነው። ኮንስትራክሽን ሪቪው ኦር አት ኮንስትራክሽን ሪቪው ብላችሁ ገብታችሁ ልታገኙ ትችላላችሁ። ዝርዝር መረጃውን ከፈለጋችሁ ማለት ነው። ይሄ አንድ መልካም ደስ የሚል ዜና ነው። በሶስተኛ ደረጃ በትናንትናው ዕለት የአሜሪካ የውጭ ጉዳይ ሚኒስትር ወይ ስቴት ዲፓርትመንት የሚሉት እነሱ ከኢፌድሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ጋር የስልክ ልውውጥ ነበራቸው። ይህንን የምነግራችሁ እንግዲህ የመረጃ ምንጮችን ተጠቅሜ ነው። በአጠቃላይ በንግግራቸው በሁለቱ ባለስልጣናት በነበረ የስልክ ልውውጥ የአሜሪካና የኢትዮጵያ የሁለትዮሽ ረዥም ዘመንን ያስቆጠረ የሁለትዮሽ ግንኙነት በዚህ ጉዳይ ላይ የበለጠ ግንኙነቱን ማጠናከር በሚቻልበት ሁኔታ የአሜሪካና የኢትዮጵያን ግንኙነት ደግሞ በንግድ በቱሪዝም፣ በማይኒንግ፣ በማዕድን እና በሀይል ማመንጨት ዘርፍ የበለጠ ማሳሰብ በሚቻልበት ሁኔታ በዚህ ላይ ምክክር ተደርጓል። የአሜሪካ በተለይ የዚህ ዩኤስኤድ መቆምን ተከትሎ አንዳንድ ፕሮጀክቶች የተቋረጡ አሉ። እነሱን በሚቀጥሉበት ሁኔታ እንዲሁ ምክክር ተደርጓል። ሌላው እንግዲህ በቀጠና ውስጥ የሚታዩ ግጭቶች አሉ። የሱዳን ውስጥ በጣም ከፍተኛ የሆነ ግጭት ይጠበቃል። በነገራችን ላይ አሁን ብዙ ሰው ሄሜቲ ወይም የፈጣን ድጋፍ ኃይሎች ተሸንፎ ካርቱምን ለቋል፣ ኤርፖርቱን ተረክቧል የሚሉ አሉ በተቃራኒው ረፒድ ሰፖርት ፎርስ ወይ የሄሜቲ ኃይል የፈጣን ድጋፍ ኃይሎች ይል ኖ ስልታዊ ማፈግፈግ ነው እያደረግን ያለ ነው፣ እየተደራጀን ነው፣ መልሰን እንዋጋለን የሚላል። ይሄ እንግዲህ ከፍተኛ ልጭት ያስቀጥላል ተብሎ ነው የሚታሰበው። ደቡብ ሱዳን እያያችሁት ነው፣ ሪክ ማቻር ታስሯል። የዚህ የሪክ ማቻር መታሰር የኒዌር ጎሳ ነው የሚወክለው፣ የሳልቫ ኪር ማያርዲት የዲንካ ነው። እርስ በርስ የዘር ግጭት እንዳያመጣ ከፍተኛ ስጋት ፈጥሯል። በተለይ የኡጋንዳ ፖፑላር ፎርስ የኡጋንዳ መከላከያ ኃይል ስፔሻል ኮማንዶ ማስገባቱ የበለጠ ደግሞ ቀጠናውን ሌሎችም ለኢንተረስታቸው ሲሉ ኃይል እንዳያስገቡ የሚያሰጋበት ሁኔታ አለ። ከዚህ ባለፈ የሶማሊያ የአልሸባብ ከአልቃይዳ ጋር ሊንክ ያለው ትስስር ያለው አልሸባብ በተለይ በመካከለኛው ሸበሌ ግዛት እያደገ ነው ያለው። በሶማሊያ ፖለቲካ ውስጥ ደግሞ የኃይል አሰላለፍ ከፍተኛ የሆነ የቱርክ ኢንተረስት አለ። ሶማሊያ ውስጥ ያንን አሜሪካኖች አይፈልጉት። በዚህ በጂኦፖለቲክሱ የቱርክና የቻይና በከፍተኛ ደረጃ ተጽዕኖ መፍጠር ከራሳቸው ስትራቴጂክ ኢንተረስት አንጻር ፍላጎት የላቸውም። ይህም እንግዲህ የምታውቁት ነው፣ በተለያየ ሚዲያ እየተዘገበ ነው። የሱማሊያን የመከላከያ ሚኒስትር አብዱልቃድር የሚባሉትን ከቱርክ ጋር ከፍተኛ ግንኙነት አላቸው በሚል አሜሪካ ክስ ታቀርብባቸው ነበረ። እነዚህ አብዱልቃድር መሐመድ ኑርን እና እንዲነሱ ያደረገው አብዱልቃድር መሐመድ ኑርን ወይም የመከላከያ ሚኒስትራችሁን ከቱርክ ጋር የጠበቀ ግንኙነት ያለውን እሱን ካላነሳችሁ የአየር ኃይል ድጋፍም አንሰጥም፣ የጦር መሳሪያ አንደግፋችሁም፣ በጀት አንደግፍም በሚል አብዱልቃድር መሐመድ ኑር ከመከላከያ ሚኒስቴር ተነስተው ሚኒስትር ኦፍ ፖርት ኤንድሲ ምንድን ነው፣ የባህርና የወደብ ሚኒስትር ሆነው ነው የተሾመው። ነገር ግን በትናንትናው ዕለት በድንገተኛ ሰርፕራይዝ ቪዚት ነው ያደረጉት። አሰን ሸክ መሀመድ ወደ ቱርክ ሄዱ። ቱርክ ከሄዱ በኋላ እንግዲህ ስምምነት ተደርጓል። የባይራክተር የሰው አልባ ድሮኖች ማለት ነው፣ የባይራክተር አኪንቺ እንዲሁም እጅግ ዘመናዊ የሚባል ቱርክ ሰራሽ የሆነ የጦር ጀት ለመስጠት። እሱም ብቻ አይደለም፣ በሰው ኃይል ደረጃ የቱርክ ወታደሮች ሶማሊያ ውስጥ እንዲሰፍሩ ስምምነት ላይ ተደርሷል። ቶታሊ አጌነስት ኢንትረስት ዩናይትድ ስቴትስ ኦፍ አሜሪካን ራላይዝ በተለይ ከስራን ኢንትረስት አጌነስት ነው ይሄ የፈጠረው ስጋት አለ። በዚህም በቀጠናዊ የሀይል ልውውጥ ዙሪያ ከክቡር ጠቅላይ ሚኒስትሩ ጋር ውይይት አድርገዋል። በተመሳሳይ የኢትዮጵያ ጠቅላይ ሚኒስትርም ኢትዮጵያ በቀይ ባህር ላይ ያላት ጥያቄ የህልውና ጥያቄ መሆኑን ይሄ የህልውናና ብሔራዊ ጥቅም ናሽናል ኢንትረስት ግን በጦርነት ይፈታል የሚል እምነት እንደሌለ የኢትዮጵያ ህዝብም የኢትዮጵያ መንግስትም የእሳቸው አቋም መሆኑን ገልጸዋል። በድርድር በውይይት ሰጥቶ በመቀበል መርህ፣ በንግድ ህግ በኮመርሻል ህግ መሰረት ኢትዮጵያ ምንም እንኳ የባህር ጠረፍ የራሷ የባህር ጠረፍ የነበራት በታሪክ በተፈጠረ ስህተት እንዳጣች እሱን አስገንዝበው በዛ ሂደት ጦርነት ላለመክፈት ተጨማሪ ሪጂናል ክራይሲስ ውስጥ እንደማይገቡ አረጋግጠዋል። እንግዲህ ሌላው ከሀይል አሰላለፍ አንጻር ኢትዮጵያ ወደ የአሜሪካ ምንድን ነው የአሜሪካ ጉዳይ አስፈጻሚ እንድትሆን የመፈለግ ልክ በኢህአዲግ ዘመን እንደነበረው ማለት ነው። ያ ሳይሆን ኢትዮጵያ የብሔራዊ ጥቅሟን መሰረት ባደረገ መልኩ ከየትኛውም ወገን ጋር ኖን አላይንድ ፖሊሲ እንደምትከተል የገለልተኝነት ፖሊሲ ኢትዮጵያ የምትታወቅበትን እንደምትከተል ነገር ግን ከብሔራዊ ጥቅሞቿ መከበር አንጻር ከቀይ ባህርም ከአባይ ወንዝ አጠቃቀምም ህዝቧን ከድህነት ከማውጣት ጠንካራ ተቋማት ከመገንባት ከነዚህ ከእድገት ከብልጽግናዋ አንጻር የትኛውንም አይነት ህግና ስርዓትን ብሔራዊ ጥቅሟን መሰረት አድርገው አድርጋ ኢትዮጵያ እንደምትሰራ አረጋግጠውላት አረጋግጠዋል። እንግዲህ ማርኮ ሩቢዮም አሜሪካ ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ እንደሚቀበሉ እንደምትቀበል እንደ ሀገር ነገር ግን እልባት ማግኘት ያለበት በቀጠናው ተጨማሪ ግጭትን በማይፈጥር መልኩ በሰላማዊ መንገድ መሆኑን እሱን አብስረዋል። ይሄ የኢትዮጵያም አቋም መሆኑን ነው ጠቅላይ ሚኒስትሩ ያስገነዘቡት። ከዛ ባለፈ አሜሪካ አሁንም ለኢትዮጵያ እድገት ብልጽግና ያልተቋረጠ ድጋፍ እንደምታደርግ ይህንን አስገንዝበዋል ማለት ነው። እና ከዚህ የኃይል ልውውጦች እነዚህ መኖራቸውን ማሰብ ያስፈልጋል። ሌላው እንግዲህ ምናልባት በትናንትናው ዕለት የኢትዮጵያ አየር መንገድ ኢትዮጵያን ኤርላይንስ ከአርከር ከሚባል አሜሪካ መቀመጫውን አሜሪካ ካደረገ የኤሌክትሪክ አውሮፕላን የሚያመርት ልክ የኤሌክትሪክ ካር ኤሌክትሪክ ቬክል ብቻም ሳይሆን የኤሌክትሪክ አውሮፕላን የሚገጣጠም እስከ አራት ሰው የሚጭን ፓይለት ያለው እስከ አራት ሰዎችን ድረስ የሚጭን እሱን በሁለተኛ በዓለም ላይ በሁለተኛ ደረጃ ለማስጀመር ኢትዮጵያና ተቋሙ ይሄ አርከር የሚባል አርከር ሚድናይት የሚባል ተቋም ውል ፈርመዋል። በዚህ መሰረት የሰላሳ 30 ሚሊዮን ዶላር ግዥ የኢትዮጵያ አየር መንገድ ሊፈጽም የአርከር ሚድናይት አውሮፕላኖቹን የኤሌክትሪክ አውሮፕላኖችን ከማቅረብ ባሻገር በአሰልጣኞች የሶፍትዌር ስልጠና ለመስጠት ራሱ የመጀመሪያውን ይሄ ላውንቺንግ ፕሮግራሙን ማስጀመሩን በራሱ የሰው ኃይል ለመጀመር ቀጥሎ የሶፍትዌር ስልጠና ለመስጠት ወደፊት ደግሞ በቀጣይነት ሁለቱ የኢትዮጵያ አየር መንገድ እና የአርከር ሚድናይት ኩባንያ አፍሪካ ውስጥ ኢትዮጵያ ውስጥ በጋራ ወደ መገጣጠም በሚገቡበት ጉዳይ ላይ ምክክር አድርገዋል። ለጋትሎ ያሉን አጫጭር መረጃዎች እነኝህ ናቸው። በጋት ዕለታዊ በኢትዮጵያ አቆጣጠር ምሽት ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኑር።